ሰኔ 8 2017። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎንደር አሁን በዚህ ሰዓት ከፍተኛ ትንቅንቅ እየተደረገ ነው። ከጎንደር አቅራቢያ ልዩ ኦፕሬሽን ሊሰሩ በተንቀሳቀሱ የፋኑ ኃይሎች ላይ በባንዳዎች መረጃ አውጪነት የአገዛዙ ጦር ከበባ እንደፈጸመባቸው ተሰምቷል። አገዛዙ የአፋ አብሃ በጎንደር ገጠና መሪም ሲሆን ሀብቼ ወልዴ ላይ ማነጣጠሩም ታውቋል። አሁን በዚህ ሰዓት ተጨማሪ የፋኑ ኃይል ከበባውን ለመስበር እንቅስቃሴ የጀመረ ሲሆን የአገዛዙ ጦር በመድፍ ዙ 23 ሞርተርና ፔምፕ ተጠቅመም ከበባውን ለማጥበብ እየሞከረም ነው። ድሽቃና ክላሽ ብቻ የያዙት የፋኑ ኃይሎች ግን አልቀመስ ብለዋል። ዝርዝር ዘገባ ይዘንበታል። በሌላ በኩል በርካታ የአማራ ክልል ቦታዎች ላይ ውጊያ እየተደረገ ነው። በተለይ ጎጃም ላይ ትላንትና እና ዛሬ አፋባህ ከፍተኛ ውጊያም አድርጓል። በበርካታ ግንባሮች ውጊያ ያደረጉት የፋኖ ኃይሎች የአገዛዙን ጦር ድባቅ ሲመቱ በርካታ ሙትና ቁስለኛም አስታቅፈውታል። በርካታ ቁሳዊ ንብረቶችንና ወታደራዊ ትጥቆችንም በመርኮ መያዛቸውን የተነገረው የፋኖ ኃይሎች ከገጠር እስከ ከተማ ወረዳዎችንም ሰተት ብለው ገብተዋል። ከጎጃም የተሰሙ በርካታ የአውደ ውጊያ መረጃዎችን ይዘናል እናስደምጣቸዋለን። ይህ በእንዲህ እንዳለን በወሎ ጎንደርና ሸዋ በተለያዩ ግንባሮች የፋኑ ኃይሎችና የአገዛዙ ቅጥረኛ ሰራዊት የሚያደርጉት ውጊያም እንደቀጠለ ነው። የፋኑ ኃይሎች በደፈጣ እንዲሁም በፊት ለፊት ውጊያም አገዛዞን እያንበረከኩት ሲሆን፣ ትላንትናና ዛሬ ብቻ በተሰማ መረጃ ወሎ ላይ አገዛዞ በሶስት ቦታዎች ላይ በደፈጣም ከፍተኛ ምት ደርሶበት ከፍተኛ ኪሳራም ገጥሞታል። በምር ወዳጁ ፊት አውራሪነት የሚመራው የወሎ ፋኖ ከሰሞኑን የተቀናጀ ጥቃት ከፍቶ የብልጽግናን ሰራዊት ሬሳ እያስቆጠረው ነው። በተለይ በወሎ ከሰሞኑ በተደረጉ ውጊያዎች የአገዛዙ የመስመር መኮንኖች ሳይቀሩ በፋኖ ጥይት መቆላታቸው ተነግሯል። ዛሬም በወሎ ውጊያዎች እየተደረጉ ሲሆን የመከላከያ ሰራዊቱ በኃይል ላይ ኃይል እየጨመረ የፋኖ ኃይሎችን ለማዳከም ቢጥርም እስካሁን ምንም ፍሬም እንዳላገኘለት ነው የተገለጸው። ዝርዝር ዘገባ ይዘንበታል። ከውጭ እስራኤልና ኢራን ው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 ቀዳሜ ወደ ደረግኩት ዘገባ አልፋለሁ። 1500 ኪሎ ሜትር ዘልቀን ገብተናል፣ ከ12 በላይ የጦር አውሮፕላኖች ለዘመቻም ተሰማርተዋል ሲል የእስራኤል አየር ኃይል አዛዥ ተናገረም። እስራኤል በተዋጊ ጀቶቿ የኢራን ዋና ከተማን መደብደቧም ተነግረዋል። የእስራኤል አየር ኃይል ዋና አዛዥ ሜጀር ጄኔራል ቶመር ባር 1500 ኪሎ ሜትር ዘልቀን ገብተናል፣ ከ12 በላይ የጦር አውሮፕላኖችን ለዘመቻም አሰማርተናል ሲሉም ተናግረዋል ሮ ቴሄራን ላይ በፈጸመው ድብደባ የኢራን አገዛዝ የሚመካባቸውን የአየር መቃወሚያዎችን ኢላማ የሚያደረገ ነው በማለትም ገልጸዋል። እርምጃው እስራኤል በአየር ላይ ጥቃት ያላትን የበላይነት ለማሳየት ያለመም እንደሆነ ዋና አዛዦም አስረድተዋል። 1500 ኪሎ ሜትር ጥሰን በመግባት ጥቃት ማድረሳችንን እናሳውቃለን ሲሉም ተናግረዋል። በአንጻሩ ወደ እስራኤል የተቃጡ ሰው አልባ አውሮፕላኖች ጥቃቶችን በተዋጊ ጀቶቻችን የአየር ጥቃት ማክሸፋችንንም እናሳውቃለን ሲሉም ተናግረዋል። ይህ በእንዲህ እንዳለ ቴላቪቭ በርካታ ፍንዳታዎችንና ውድመቶችን ያስከተለ ጥቃት በኢራን ላይ መፈጸሟም ተነግረዋል። በቴሄራን የኢራን መንግስት ቲቪም እንደዘገበው በትላንት አመሻሹ ላይ እስራኤል ከ150 በላይ ቦታዎች ላይ ጥቃት መፈጸሟንና በተፈጸመው ጥቃትም በኢራን ደቡባዊ ቡሻህር ግዛት ውስጥ ያለው ከጋዝ ማውጫ መጨምሮም በርካታ ቦታዎች ላይ ጉዳት መድረሱን የገለጸ ሲሆን በጥቂቱም ሰማንያ የሚደርሱ ሰዎ ሰዎች መገደላቸውንና በመላ ሀገሪቱ ተጨማሪ ጥቃቶች መፈጸሙንም ዘግበዋል። እስራኤልና ኢራን የሚሳኤል ጥቃቶቻቸውን ሲለዋወጡ በከተሞቻቸው በቴላቪቭ እንዲሁም ቴሄራንም ፍንዳታዎች ተሰምተዋል። ኢራን በፈጸመችው የሚሳኤል ጥቃት ማዕከላዊ እስራኤል መምታቷን ዘገባዎችም አመላክተዋል። እስራኤል የኢራን የኒውክሌር መሰረተ ልማት ላይ በርካታ ጥቃቶችን መፈጸሟን አስታውቃለች። የቴሄራን ነዳጅ ሚኒስቴር በዋና ከተማ የሚገኘው ሻህራን የነዳጅ ማከማቻን በእስራኤል ጥቃት መመታቱንም አስታውቋል። የነዳጅ ጣቢያው ለበርካታ ሰዓታትም እንደምትመለከቱት ሲነድም ተስተውሏል። እስራኤል ጥቃቷን የማታቆም ከሆነ እጅግ የከፋ ምላሽ እንደሚሰጥም ዝተዋል። ጥቃቱ የደረሰ ዋሽንግተንና ቴህራን በኢራን የኒውክሌር መርሃ ግብር ላይ እሁድ እለት ድርድር ይቀጥላሉ ተብሎ በሚጠበቅበት ወቅት ነው። አደራዳሪዋ ኦማን ድርድሩ መሰረዙንም አረጋግጣለች ይህ በእንዲህ እንዳለ ደግሞ አሜሪካም ኢራንን አስጠንቅቃለች። ኢራን አሜሪካን ኢላማ ካደረገች መዘዙ እንደሚከፋ የአሜሪካ ባለስልጣናት አስጠንቅቀዋል። አሜሪካ ይህንን ያለችው ኢራን አሜሪካ፣ ፈረንሳይና ዩኬ እስራኤልን የሚረዱ ከሆነም አጸፋዋን እንደምትመልስ ማስጠንቀቋን ተከትሎ ነው። እስራኤል በኢራን ላይ የፈጸመችውን ጥቃት በተመለከተ ከጥቃቱ በፊት አሜሪካ ምክር ተጠይቃ በምላሹም ራሷን ለመከላከል መሰረታዊ ነው ኃይል ምላሽ እንደሰጠች አሜሪካ ባለስልጣናት ተናግረዋል። አሜሪካ ስለ ጥቃቱ ቀድሞ ቢነግራትም በነዚህ ጥቃቶች ላይ ወታደራዊ ተሳትፎ አልነበራትም ሲሎም የአገሪቱ የዓለም አቀፍ ድርጅት ጉዳዮች ቢሮ ከፍተኛ ባለስልጣን ማይኮይ ፒት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ተናግረዋል። ዋነኛ ቅድሚያ የምንሰጠው በቀጠና ውስጥ ያሉ የአሜሪካ ዜጎች ሰራተኞችንና ኃይሎችን ጥበቃ ነው ሲሉም ተናግረዋል። ኢራን በቀጠና ያሉ የአሜሪካ ዜጎች የጦር ሰፈሮችን ወይንም መሰረተ ልማቶችን ኢላማ ካደረገች የሚከተላት መዘዝ አስከፊ ነው ሲሉም አስጠንቅቀዋል። የአሜሪካ አቋም ኢራን ስምምነት ማድረግ አለባት የሚል እንደሆነም ገልጸው አገራቸው ዲፕሎማሲያዊ መፍትሄም ትሻለች ብለዋል። የኢራን አመራሮች በዚህ ወቅት መደራደራቸው ብልህነት ነውም ብለዋል። ኢራን በእስራኤል ላይ እየወሰደች ያለችውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚረዱ ከሆነ ምላሹን እንደምትሰጥ ማስጠንቀቂያ የኢራን መንግስታዊ ሚዲያም ዘግበዋል። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡም ኢራን በቀጠናው የሚገኙ የጦር ሰፈሮቻቸውንና መርከቦቻቸውን ኢላማ እንደምታደርግም ዘገባዎች ወጥተዋል። ከዚህ ጋር በተያያዘ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እስራኤልን ከኢራን ጥቃት እንከላከላለን ሲሉ ተናግረዋል። አሁን ጉዳዩ ከረር ብሏል። ኢትዮጵያንም የሚነካ ሆኗል። ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ ወስዳለው ማለቷ ነው እየተነገረው። ከሰዓታት በፊት የኢራን ብሔራዊ ቴሌቪዥን በወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ ወስዳለው ማለቷ ተነግሯል። በዚህም መሰረት ቀደም ብለን እንደነገር ናችሁ ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ እንግሊዝና የአውሮፓ ሀገራት ወታደራዊ ጣቢያዎችንና መርከቦቻቸውን በቀጥታ ማጥቃት ጀምራሉ ስትል ይፋዊ መግለጫም ሰታለች። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማሽቶ የሚገኙት ጅቡቲ ነው። ጅቡቲ ደግሞ የኢትዮጵያውያን ህልውና የሆነውን የኪራይ ወደብ ባለቤት ነች። ኢራን እንዳለችው ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነም ቀዳሚ ተጎጂ ሀገር ኢትዮጵያም ትሆናለች። ጉዳዩ አሳሳቢ ሆኖም እየታየ ነው። ይህ በእንዲህ እንዳለ ደግሞ እስራኤል አሁን በሰበር መረጃም የእስራኤል ጦር ቴሄራንን ለቃችሁጡ ብሏል። የእስራኤል ጦር በኢራን በሚገኙ ሁሉም የኒኩሌር ፋሲሊቲዎችና የጦር መሳሪያ ማምረቻዎች ባሉ አካባቢዎች የሚገኙ ሁሉም ነዋሪዎች አካባቢውን ለቀው እንዲወጡም የመጀመሪያውን ትዕዛዝ አስተላልፏል። ነዋሪዎች ለቀው ከወጡ በኋላ አዲስ ትዕዛዝ እስከሚሰጥ ድረስ እንዳይመለሱም አዟል። እስራኤል በኢራን የኒኩሌር ጣቢያዎችና በመሳሪያ ማምረቻ ተቋማት ላይ ከፍተኛ ጥቃት ለመፈጸም እየተዘጋጀች ነው። የኢራን ጠቅላይ መሪም አሊ ካሚኔ ምክትል ኃላፊ አሊያስ ጋር እስራኤል ጥቃት ሁኔታው ከተባባሰም የኢራን መሪዎችና ቤተሰቦቻቸው ወደ ራሽያ የሚወጡበትን መንገድ ለማግኘት ከሩሲያ ባለስልጣናት ጋር ድርድር ላይ መሆናቸውን ኢራን ኢንተርናሽናል ከአንድ ከፍተኛ የኢራን አመራር መረጃ ማግኘቷንም ዘግባለች። ከኢራንና እስራኤል ጉዳይ ጋር የተያዙ መረጃዎቻችንን እዚህ ጋር አበቃን። በቀጥታ ወደ ሀገር ቤት ጉዳዮች አልፋለው። ወደ አማራ ክልል የጦር ግንባር መረጃዎች አልፋለው። በቅድሚያ መጎጃም ላይ አፋብሃ በጎጃም አምስተኛ ክፍለ ጦር ድል መቀዳጀቱን አስታወቀ። አፋባሃ በጎጃም ራስ ቢትወድድ መንገሻም አቲከም አምስተኛ ክፍለ ጦር የወርቅ አባይ ብርጌድ እሁድ ዙሪያም አንበር ከተማና ላሊበላ ከተማ ላይ የብልጽግናን ኃይል ሲያረግፈው ውለዋል። በትላንትናው ዕለት የምድር ድሮን የቀትር እሳት የበረሃ ነበልባሎች እየተባሉ የሚጠሩት የወርቅ አባይ ብርጌድ ላሊበላ ጉምዞች ሰፈር ብልጽግና ንስራዊት ክጠዋቱ ሁለት ሰዓት ላይ ጀምረው እስከ ምሽት ሶስት ሰዓት ከአርባም አፈር አፈርሲያስ ግጦት መዋላቸውን በአምስት ባጃጅ ዘጠኝ ሙትና ስድስት ቁስለኛ አስታክፈው መመለሳቸውን የአይን ማኞች ገለጹ። በሌላ አቅጣጫ አምበር ላይ ቁም ስቅሎን አሳይተው ሸርጋታው ሚልሻ ድረቱ እስኪያፏጭ ድረስ ወደ መጣበት አስሩጠው መልሰውታል። የምድር ድሮኖቹ ታሪክ ሰሪዎቹም የወርቅ አባይ ብርጌድ ግዙፉና የብልጽግና ፔርሙዳ የሆነውን ራስ የተወደድ መንገሻ ምአቲ ከአምስተኛ ክፍለ ጦር ጥልቅ ሪፎርም አድርገው በክፍለ ጦር ወታደራዊ አዛዥ ዝምተኛው ገዳይ በመባል የሚታወቀው ይበልጥ አለመልካሙ በክፍለ ጦሩ ሰብሳቢ በሳቱ ጉማጅ አርበኛ ደመላሽ አድነው በመመራት አርበኛ ደመላሽ አድነው መመራት ከጀመሩ ወዲህም ከአስር በላይ አውደ ውጊያ በማድረግ ከተማረኩ ውጪ ሰማንያ ሁለት ሙት እና ዘጠና አራት ቁስለኛ በማድረግና በርካታ የጦር መሳሪያዎች በመማረክ በብልጽግና ሀይል ላይ ከፍተኛ ኪሳራን ማድረግ ይህ በእንዲህ እንዳለ አስር ሚሊሻ መሳሪያውን ጥሎ ሲሸሽ፣ የአፋባ ጎጃ መጎ ምድር ክፍለ ጦር የቀኝ የሰሜነ ደስታም አናብስቶች አገዛዙ አለኝ የሚለውን ሀምሳ አለቃ ይበልጣልን ወደ ላይኛው ከላኩት በኋላ በአገዛዙ መንደር ያለው አጥዋይ ለብሴ ሚሊሻ እያላባው ነው። ዛሬ ሌሊት አስር አጥዋይ ለብሴ ሚሊሻ መሳሪያውን ጥሎ ወደ በረሃም ተሰዷል። ይህ በእንዲህ እንዳለ ጊዮን ብርጌድ በሰከላም ከባድ ድል ተቀዳጅቷል። በዛሬው ዕለት የአፋ ባሃ ጎጃም ቀጠና ተወርዋሪ ኮማንዶዎችና የጎጃም አገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ አይበገደው ግትም ሻለቃ በአንድ ላይ ጥምረት በመፍጠር ከሰከላ ወረዳ ግሻ አባይ ከተማ ሳንግባ ቀበሌ መሽጎ በእግረኛ ሰላማዊ ሰዎችን በድሽቃም በግብ ሲደበድብ የነበረውን የብልጽግና ኃይል ላይ መብረቃዊ ጥቃት የሰነዘሩበት ሲሆን የብልጽግና ኃይል እግሬ አውጪኝ ብሎም የያዘውን በየመንገዱም እያዝረከረከ መፈርጠጧል። በዚህ አውደ ውጊያም የብልጽግና ኃይል ሲጠቀምበት ማለት የነበረ 11 ካርቶን ባለ 1 ሊትር ዘይት፣ 6 ካርቶን ብስኮት አንድ አስቃጥላና በርካታ የድሽቃ ጥይት፣ 150 የብሬን ተተኳሽ፣ 300 የክላሽ ተተኳሽ በክንደ ነበል ባሎቹ የተማረከ ሲሆን አራት ያገዛዙ ኃይል መቁሰላቸው ነው እየተነገረው። ይህ በእንዲህ እንዳለ ደግሞ ኬላ አካባቢ ይንቀሳቀሰ የነበረ የብልጽግና ኃይል ላይ እርምጃም ተወስዷል። የደፈጣም ኤክስፖርቶቹ የአፋ ባህ ጎጃ ቀጠና ጎጃ ማገው ምድር ኤፍሬም አጥናፉ ብርጌድ ረመጦች በትላንትና ሁለት በብልጽግና ኃይል ላይ በወሰዱት የደፈጣ ጥቃት ብዛት ያለው የአብይ አህመድ ታጣቂም እንደወጣ ቀርቷል። በዚህ ከአዲስ ቅደም ከተማ ወደ ዳንግላ ከተማ ከሚወስደው መስመር መካከል አሸዋ ቀበሌ አካባቢ ኬላ ዘርግቶም አላፊ አግዳሚውን የዘረፈ ከሚተዳደረው የአሸባሪው ብልጽግና ታጣቂ ቡድን ላይ በተወሰደ የደፈጣ ጥቃት በብልጽግና ኃይል ላይ ከፍ ያለም ሰብዓዊና ቁሳዊ ኪሳራ መድረሱ ነው እየተረጋገጠው። ኦፕሬሽኑ አመሻሽ 11 ሰዓት ተኩል ጀምሮ እስከ ምሽቱ 12 ሰዓት ለ30 ደቂቃ የቆየ ውጤታማ የደፈጣ ኦፕሬሽን ሲሆን በዚህ ለ30 ደቂቃ በቆየ የደፈጣ ጥቃት ስምንት የብልጽግና ኃይል ቡድን ታጣቂዎች ወዲያውኑ ሲደመሰሱ ከ6 በላይ ቁስለኛ በመሆን ከአዲስ ቀደም ከተማ ተንቀሳቅሶ በደመነፍስ እየተኮሰ በተሽከርካሪ ተጭኖ በደረሰ የአብይ አህመድ መከላከያ ተለቅመው በመነሳት ስድስት ቁስለኛ ወደ ሆስፒታል፣ ስምንት የተደመሰሰ እድል ቢሶችም ወደ ጅምላ ቀበራቸው በከባድ መሳሪያ ታጅበው ተወስደዋል። አጠቃላይ በትላንትና እለት በተደረገው ርጌው የደፈጣ ጥቃት ስምንት የብልጽግና ታጣቂ እስከ ወዲያኛው ሲሸኝ፣ የብልጽግናን ኃይል ፓትሮል ያሽከረክር የነበረውም አሽከርካሪን ጨምሮ ከስድስት በላይ የሚሆኑት ከባድ ቁስለኛ መሆናቸው ነው እየተገለጸው። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በጎጃም በበርካታ ቀጠናዎች ውጊያ እያደረገ ነው። የአዲስ አለማየሁ ሰባተኛ ክፍለ ጦር ነበልባሎቹም አብራጃት ብርጌድ የብልጽግናን ሰራዊትም እንደ ቅጠል ማርገፋቸው ነው የተገለጸው። በትላንትና ሁለት ከጠዋቱ አራት ሰዓት ጀምሮ ለ24 ሰዓት ውጊያ አድርገው የብልጽግናን ኃይል አስክሬን በአስክሬንም አድርገውታል። አይበገሬዎቹ ወደ ቤተ ንጉሥ ኮሜ ዘሚያመራውን የብልጽግናን ኃይል ፈርጣማ ክንዳቸውንም አሳርፈውበታል ነው የተባለው። ውጊያው ሴጎና ደጃች በሚባሉ አካባቢዎች የተደረገ ሲሆን በመደበኛ ውጊያም አንድ ቀን ሙሉ ሲደረግ ከ25 በላይ የብልጽግና ኃይል የተደመሰሰ ሲሆን፣ ሁለት አምቡላንስ ቁስለኛ የብልጽግና ኃይል በኮርክና ና በጁቤ ጤና ጣቢያዎችም ሆስፒታል ገብተዋል ነው የተባለው። ብልጽግና ዙሃ ሶስት ሞርተር መድፍ የመሳሰሉትን ከባድ መሳሪያዎች ወደ ቤተ ንጉሥ ኮሜ ዘሜም የተኩሰ ሲሆን የጋማ ከብቶችን እንደገደለም ታውቋል። የንጹሐን ቤት አፍርሷልን ንጹሐንንም አክስሏል። በሌላ በኩል በላይ ዘለቀ ስምንተኛ ክፍለ ጦርም ውጊ አድርጓል። አባ ኮስተር ብርጌድ ሶስት ቦታዎች ላይ ጥቃት ፈጽመዋል። ቢቸና ከተማ ወይር ቀበሌናወይራ ቀበሌና ሰልፍና ጠልማ ላይ የብልጽግና ኃይል ረግፏል። ወይራ ከተማ ላይ የቁም ምሽግ ቆፍሮ የነበረ ቢሆንም ጀግኖቹ ምሽጉን ተቆጣጥረው ከተማዋን ለሰዓታት ነጻም አውጥተዋት ውለዋል። የአፋ ባህ ጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ በእነማይ ወረዳ ወይራ ጠልማ ቀበሌና ቢቸና ከተማ ሆስፒታል አካባቢ በትናንትናው እለት በሶስት ቦታዎች ከቀኑ 11 ሰዓት እስከ ምሽቱ 6 ሰዓት ላይ በተካሄደው ውጊያ ፋኖ ድል ተቀዳጅቷል። በእነ ማይ ወረዳ ወይራ ጠለም ቀበሌ፣ እንዲሁም ቢቸና ከተማ መሽጉ የሚገኘው የአገዛዙ ኃይል አባ ኮስተር ብርጌድ ባካሄደው ውጊያ ቅጽል ስሙ እናት ወይ የሚባል አድማ ብተናና ስማቸውን ማወቅ ያልቻልናቸው አምስት ያድማ ብተና አባላት በሞታቸውም ተረጋግጧል። ወይራ ቀበሌ በተደረገው ውጊያ አስማሃኝ ሹሜም፣ መንጋው ቢራራ፣ ከማል ዳውድ የሚባሉ ሚሊሻዎችእና ሶስት ያድማ ብተና አባላት ሲቆስሉ በአጠቃላይ በዚህ ውጊያ ብዙዎች መደምሰሳ መሆናቸውን ነው የተነገረው። ዘጠኝ የብልጽግና ኃይል ቀላልና ከባድ ቁስለኛ መሆናቸውም ተረጋግጧል። የፋኖ ምት መቋቋም ያልቻለው የአገዛዙ የምንሽ አካል በቢቸና ከተማ እናንተ የፋኖ መረጃ ናችሁ በማለት ከቀኑ 11 ሰዓት ጀምሮ እንቅስቃሴ በሚያደርጉ ወጣቶች ላይ ደብደባ መፈጸማቸውንም አረጋግጠናል። ይህ በእንዲህ እንዳለም በወሎ ጎንደርና ሸዋን በተለያዩ ግንባሮች የፋኑ ኃይሎችና የአገዛዙ ቅጥረኛ ሰራዊት የሚያደርጉት ውጊያም እንደቀጠለ ነው። የፋኑ ኃይሎች በደፈጣ እንዲሁም በፊት ለፊት ውጊያ አገዛዞን እያንበረከኩት ሲሆን፣ ትላንትናና ዛሬ ብቻ በተሰማ መረጃ ወሎ ላይ አገዛዞ በሶስት ቦታዎች ላይ በደፈጣም ከፍተኛ የምትደርሱበት ከፍተኛ ኪሳራም ገጥሞታል። በምሬ ወዳጁ ፊት አውራሪነት የሚመራው የወሎ ፋኖ ከሰሞኑ የተቀናጀ ጥቃት ከፍቶ የብልጽግናን ሰራዊት ሬሳም እያስቆጠረው ነው። በተለይ በወሎ ከሰሞኑ በተደረጉ ውጊያዎች የአገዛዙ የመስመር መኮንኖች ሳይቀሩ በፋኖ ጥይት መቆላታቸው ተነግሯል። ዛሬም በወሎ ውጊያዎች እየተደረጉ ሲሆን የመከላከያ ሰራዊቱ ኃይል እየጨመረም የፋኖ ኃይሎችን ለማዳከም ቢጥርም እስካሁን ምንም ፍሬም እንዳላገኘ ነው እያረጋገጠ ነው። ይህ በእንዲህ እንዳለ ከጎንደር ሰበር ዜና ተሰምቷል። ከሰሞኑ በጎንደር የአገዛዙን ጦር ሲለበለቡት የከረሙት የአፋ ባሃ ጎንደር ጦር ዛሬ ትልቅ ፈተናም እንደገጠማቸው ተሰምቷል። ከሰሞኑ ጠቅላላ ጎንደር ላይ በከተማም እስከ ገጠር ከከተማ እስከ ገጠር ወረዳዎች ውጊያ በመክፈት በርካታ የአገዛዙን ጦር ድባቅ የመቱት የጎንደር ፋኖች በርካታ ወረዳዎችን ከአገዛዙ ጦር ማስለቀቃቸውም ይታወቃል። ታዲያ ዛሬ ለልዩ ኦፕሬሽን ከጎንደር ከተማ አቅራቢያ በነበሩ የፋኖ ኃይሎች ላይ ብልጽግና በከባድ መሳሪያናም ከአዲስ አበባ በመጣው ኮማንዶዎች ከበባም እንደፈጸመባቸው ተሰምቷል የፋኑ የፋኖ ኃይሎች የትጥና ኦፕሬሽን በማድረግ በእንቅስቃሴ ላይ ባሉበት ወቅት ነው መረጃውን ባሾለኩ ባንዳዎች ከበባም የተፈጸመባቸው። በዚህን ሰዓት አካባቢውን በማንጠቅሰው ቦታም ውጊያ እየተደረገ ሲሆን ከበባውን ለመስበርም ከፍተኛ ጥረት እየተደረገ ነው። ተጨማሪ የፋኖ ኃይልም ወደ ቦታው እየተንቀሳቀሰ ሲሆን ነገሮች ሳይበላሹ በፍጥነት ለመድረስም ጥረት እያደረጉ ነው። ከዚህ ጋር በተያያዘ አገዛዞም አዲስ ዘመቻ በዚህ ሳምንት መጀመሩን ዘግበንላችሁ ነበር። የፋኖ መሪዎች ሲመቱ ፋኖ ይበተናል ብሎም የደመደመው አገዛዙም አሁን እነ ሀብቴ ወልዴን ኢላማ አድርጎም እየሰራ ነው። ከበባው በተፈጸመበት ቦታ ውጊያው የቀጠለ ሲሆን አገዛዙ ዙ 23 መድፍና ምፔምፔ እንዲሁም ሞርተር እየተጠቀመ ሲሆን እስካሁን ባለው ድሽቃና ክላሽ ብቻ የታጠቁት አናብስቶቹ ግን ሊደፈሩ እንዳልቻሉና እየገረፉት እንደሆነ ነው ያረጋገጠ ነው። በጉዳዩ ላይ ወታደራዊ መረጃዎች የደረሱን ቢሆንም ውጊያው ከመጠናቀቁ በፊት ከመናገር እንቆጥባለን። ጉዳዩን እየተከታተልን መረጃዎችንም እናደርሳችኋለን። ይህ በእንዲህ እንዳለ የአገዛዙ ሰራዊት ያለው ውጊያ እየፈረሰ መሆኑ ተገለጸ። የአገዛዙ ሰራዊት አፋ ባሃ ቤተ አማራ ወሎ ቀጠናን እየተቀላቀለም ይገኛል። የአገዛዙ ብልጽግና አገር አፍራሽ ቡድን ጥምር ሰራዊት ያለ ውጊያም የአፋ ባሃ ወሎ ቀጠናን እየተቀላቀለ ነው። በበርካታ የወሎ ቤተ አማራ ቀጠና የብልጽግና ዊት በተለይ መከላከያና አረማ ብተና ሚሊሻ አላማ ከሌለው ቡድን እየፈረሰም ፋኖን እየተቀላቀለ ይገኛል። የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የአብይ አህመድ አገዛዝ ጋር በማወቅ የሚሆን ባለማወቅ፣ እንዲሁም በግዳጅ እየታፈኑ የአገዛዙ የጥፋት እጅ የሆኑ ኃይሎች ሁሉ ባገኙት አጋጣሚም በየቀኑ ፋኖን እየተቀላቀሉም ይገኛሉ። ስለሆነም የብልጽግናን ቡድን ተንኮታክቶ ግብአተ መሬቱ ሊፈጸም ጣረሞት ላይ ስለሚገኝ የጥፋትና አገር የማፍረስ አላማ እጅ የሆናችሁ ኃይሎች ሁሉ ባገኛችሁት አጋጣሚ ፋኖን በመቀላቀል ከህዝባችሁ አጋራችሁ ጋር ከህዝባችሁ አገራችሁ ጎን እንድትቆሙ ጥሪያችንን እናስተላልፋለን ሲሉም የአፋ ባህ በወሎ ቀጠና የፋኖ መሪዎች ገልጸዋል።